ነገነ ትግራይን የማየው መቼነው ዛሬነው ነገነው መቀሌን የማየው መቼነው ዛሬነው ነገነው አክሱምን የማየው አይዞሽ እናታችን ትግራይ አትዘኝ መንፈስሽን አግኚ ቀና በይ ተጽናኚ ህልምሽ በልጆችሽ ይፈታል። ምን መቼ ነው? ዛሬ ነው፣ ነገ ነው። የምናየው መቼ ነው? ዛሬ ነው፣ ነገ ነው። አንቺም ዜሮ ዜሮ በሚለው ተወዳጅ ሙዚቃው የምናውቀው አርቲስት ሰለሞን ተካልኝ አረፈ የሚለውን ዜና ከተሰማ እነሆ አምስተኛ ቀን ላይ እንገኛለን ግለሰቡ የህመም ስሜት ተሰምቶት ሆስፒታል እንደደረሰ ስለማረፉ መረጃዎች ስናደርሳችሁ ቆይተናል። ዛሬ ደግሞ ከቀብር ስነስርዓቱ ጋር በተያያዘ እጅግ አስገራሚ መረጃዎቻችን ከምንጮቻችን ሰምተናል። አብራችሁን ስትቆዩ ስለ ሞቱ መንስኤ፣ ከቀብር ስነስርዓቱ ጋር በተያያዘ ገንዘብ ስለመጥፋቱ፣ እንደዚሁም ሰለሞን ተካልኝ ከመሞቱ በፊት አማራ ክልል ወስዳችሁ ቅበሩኝ ያለበትን የኑዛዜ ወረቀት የያዘውን ዝርዝር መረጃ ይዘናል። በዚህ ጉዳይ ላይ ባለቤቱ የሰጠችው አስገራሚ ምላሽ እና አስክሬኑም ሊቃጠል የሚችልበት ሁኔታ ስለመፈጠሩ መረጃዎቻችን ትሰማላችሁ። አብራችሁን ቆዩ። አብራችሁን ስትቆዩ ታዲያ መረጃዎች ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንጋብዛለን። ወደ መረጃዎቹም እናልፋለን። እንግዲህ አርቲስት ሰለሞን ተካልኝ ህልፈት የተሰማው በፋሲካ በዓል ምሽት ላይ ነበር። ስለ አሟሟቱም የተለያዩ መላምቶች ሲነገሩ ቆይተዋል። ዛሬ ላይ በወጣ መረጃ ግን ከአመጋገብ ጋር የተያያዘ ነው ተብሏል። ራሱን ስቶ ወድቆ ወደ ሆስፒታል እያመራ አምቡላንስ ውስጥ ህይወቱ ስለማለፉም ተሰምቷል። አርቲስት ሰለሞን ተካልኝ በቲክቶክ ገጹ አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቅ ወጣ ብሎ ለተወሰኑ ቀናት እራስን ማዝናናት መንፈስን ያድሳል ብዬ አምናለሁ። ነገ ምን እንደሚፈጠር አይታወቅም። ወጣ ብላችሁ ተዝናኑ። አሁን ፍሎሪዳ ቢስ ይገኛለሁ። ውጡ፣ ተዝናኑ። ይቻለም እንደሆነ በማናውቀው ቅጽበት ምን እንደሚፈጠር አናውቅም። ነገ ትተነው ዛሬ እንዝናና ህይወታችንንም እናድስ ብሎ ከተናገረበት ከጥቂት ቀናት ውስጥ ነበር ሞቶ የተገኘው። ሌላኛው ዛሬ የወጣው መረጃ ከመሞቱ በፊት የተናዘዘው ነገር በጣም አስገራሚ ሆኖ እናገኘዋለን። ሰሜን ሸዋ አማራ ክልል ቅበሩኝ ያለበት የኑዛዜ ወረቀትም ይሄ ሰው ጤነኛ ነው ያስባለ ሆኖ እንደዛ ሲሰድበው ወደ ነበረው ህዝብ ወስዳችሁ ቅበሩኝ ማለቱ ነው ብዙዎች ጤነኝነቱን እንዲጠራጠሩ ያደረጋቸው፣ ወዳጅ ዘመዶቹም ሰሜን ሸዋ አስክሬኑን ብንወስድ ማን ይቀበልናል በማለት ሀሳቡን ትተው፣ በዚህም ምክንያት የአርቲስት ሰለሞን ተካልኝ የቀብር ሁኔታ አወዛጋቢነቱን ቀጥሏል። በነገሩም ዕለት ቀብሩ እንደሚፈጸምም ተሰምቷል። አዲስ አበባ ስላሴ እንዲቀበር ተነስቶ የነበረው ሀሳብ ደግሞ ቤተክርስቲያኒቷ አትቀበልም በሚል እዛው በአሜሪካ አትላንታ ከተማ እንዲቀበር ተወስኗል። ነገር ግን ገንዘብ ካልተገኘ በአሜሪካን ህግ አስክሬኑ ሊቃጠል እንደሚችል ነው መረጃዎች የሚያሳዩት። አስክሬኑ ወደ ኢትዮጵያ መምጣት ያልቻለበት ዋነኛ ምክንያት በገንዘብ ችግር ስለመሆኑ እና ሰለሞን ሀብታም ነው እየተባለ ሲወራ የነበረው መረጃ ሐሰት ስለመሆኑ ተረጋግጧል። ባለቤቱን በዚህ ጉዳይ ላይ ተጠይቃ በሰጠችው ምላሽም የእርሱ ጉዳይ ምንም እንደማይመለከታትና ገንዘብ መስጠት እንደማትፈልግ አሳውቃለች ነው የተባለው። የሆኖ ሆኖ የቀብር ስነ ስርዓቱ በነገው ዕለት እንደሚፈጸምም ተሰምቷል። ሰለሞን ተካልኝ ድምፃዊ ብቻ አልነበረም። በፖለቲካ ውስጥ ጠረብ ብሎ በድምፅ በዜማ በገጥም በሙዚቃ በቃልና በስድ ንባብ ጭምር አመለካከቱንና ወቅታዊ ያልሆነ አቋሙን ገሃድ በማውጣት ሲከሰት የነበረ ግለሰብ ከመሆኑም ባሻገር አብዛኞቻችንን መወከል የሚችል የኢትዮጵያ ያልታሸ የደቦ ፖለቲካና የሕዝቡን ስሜት ፍንትው አድርጎ በማሳየት እራሳችንን ልንፈትሽበት የምንችል ሞዴላችን ሊሆን የሚችል ሰውም ነበር። ሰለሞን ተካልኝ ስለ ኢህአዲግ ዘፍነዋል። ወያኔን ሰድቧል። ዜሮ ዜሮ ናቸውም ብሏል። ጠቅላይ ሚኒስተር መለስ ዜናዊንም አንጓጠዋል። እንደገና ኢሳያስን አወድሷል። ኤርትራን አሞካሽቷል መለስን መለስ ብሎ ደግሞ ህወሀት አንደኛ ናት ብሎ ኢህአዲግ አምላክ ቀረሽ ፓርቲ ሲያደርገው መለስ ዜናዊ የለውጥ ሐዋርያ ባለስልጣኖቹን ደግሞ ደቀ መዝሙር ናቸው ለማለት ደግደግ አደግድጓል በመቀጠልም ከሁለት ዓመት በፊት በተካሄደው ጦርነት ወቅትም በከፍተኛ ስሜት የተሞላ ጭፍን ቅስቀሳት ያካሄድ ነበር። ሰሞኑን ደግሞ ብልጽግና እየተመቸው እንደሆነ በንግግሮቹ እያስረዳ ነበር። ሰለሞን ተካልኝ አቋም የሌለው ፖለቲከኛ ዘፋኝ ከመሆኑ በፊት ከተዋጣላቸው የኢትዮጵያ ዘፋኞች አንዱ ነበር። ሰለሞን በተለይ በሰባዎቹ ውስጥ ወደድ ወደድ የተባለው ዘፈኑ ነበር ወደ እውቅና ብቅ ያደረገው። ሰለሞን ኢህአዴጎችን ኢትዮጵያ እንደተቆጣጠሩ በስደት ወደ አሜሪካን ሀገር ሎስ አንጀለስ ከተማ ከመጣ በኋላ ሁሉም ዜሮ ዜሮ የሚል ዘፈኑን አወጣና ታዋቂነቱን አተረፈ። ከዛን ጊዜ ጀምሮ ሕይወቱ ከፖለቲካ ዓለም ሙሉ በሙሉ መስፈቅ ብቻ ሳይሆን ዓላማውና አቋሙን በመቀየር በየጊዜው ዲያስፖራውን ግራ ሲያጋባ ኖሯል። በራሱ ላይና ከእጁ የባንዲራ መሀረብ በማሰር በአደባባይ ከመታየቱ ሌላ በየራዲዮ ጣቢያዎች ውስጥ ጸረ ኢህአዲግ አስተያየት እየሰጠ ከዘፋኝነት ወደ ሙሉ ጊዜ ፖለቲከኝነት በይፋ ተሸጋገረ። በዚህም ሳያበቃ በሁለት ሺ ሰባት እንደ አውሮፓውያን አቆጣጠር ወደ አስመራ በመጓዝ ከአቶ ኢሳያስ አፈወርቄ ጋር በመገናኘት እንዴት ወያኔን መወገድ እንዳለበት ተመካከል ከአቶ ኢሳያ ያስ እና ከካቢኔ አባላቶች ጋር አብረዋቸው የማስታወሻ ፎቶም ተነሳ። በሶስት ተከታታይ ልዩ ፕሮግራም በኤርትራ የአማርኛ ቋንቋ ስርጭት አቶ መለስን እንዲሁም ወያኔን ሲዘልፍና ሚስጥር ብሎ ያለውን ሁሉ ተናገረ። አረንጓዴ ነብራማ ወታደራዊ ዩኒፎርም ለብሶና ቀይ መለዮ አድርጎ የኢትዮጵያ አርበኞች ግንባር ነን ከሚሉ ከብዙ መቶ ወጣቶች ጋር በእንባ ስሜ እንባ ስሜታዊ ሀገር ፍቅር ዘፍኖ ሲያዜም አመሸ። ፍጹም አረሳችሁም እያለ ሁሉንም ሲያቅፍና አይዟችሁ ሲል በቪዲዮ ማስታወሻ መቀዳቱ በዩቱብ ተመዝግቦ ይገኛል። በ2008 ድንገት ሰለሞን ተካልኝ ብድግ ብሎ ጓዙን ጠቅልሎ ወደ ሀገር ቤት በጊዜው ብዙዎችን አስደነገጠ። ይሁን እንጂ ሰለሞን ተካልኝ የተማመነውን ተማም ኖሯልና ከወያኔ ጋር ቅድመ ስምምነት አድርጎ ኖሮ ገና አዲስ አበባ ኤርፖርት እንደደረሰ የመንግስት ጋዜጠኞች መቅረጸ ድምጻቸውን ይዘው ጠበቁት። ገና እንደደረሰ መሬቱን ዝግ ብሎ ሳመ። ቀና ብሎ እጆቹ ወደ ላይም ዘረጋና ለዚህ ያበቃውን አምላኩን አመሰገነ። ከእንባው ጋር እየታገለ ውጭ ሀገር ባሳለፉት ዘመናት ባሳለፈው ሁሉ ስለ ኢህአዴግ የተሳሳተ ግንዛቤ እንደነበረው ለመናገር አንድ ሰዓት ጊዜም አልፈጀበትም። ገና ቀና ብሎ በአቅራቢያው ያሉትንም ሰዎች በደንብ ሳያይ የሀገሪቱን እድገት ማሞገስና ዲያስፖራውን ለመወረረፍ አፍታም አልፈጀበት። ሰለሞን ተካልኝ እነኛ በእምባ ሲቃ እየታጠበ ቃል የገባላቸውን የአስመራ አርበኞች ወጣቶች ጉዳይ ረሱ። ኢህአዲግ እንዲያሸንፍ የቅስቀሳ ዘፈን አውጥቶ አቶ መለስ ዜናዊ በማወደስ ነገነው መቀሌን የማየው መቼነው ነገነው አክሱምን የማየው አይዞሽ እናታችን ትግራያት ዘኝ መንፈስሽ ናቅኝ ቀናተይ ተጽናኝ ህልምሽ በልጆችሽ ይፈታል መቼነው እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር ስለምትሆኑ እናመሰግናለን። መረጃዎቻችን ለሌሎች እንዲደርሹ ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ ዳግም እስከምንገረ ሰላም